እንዴት አደርሽ ደህና አደርክ አቶ ታዘ በጠዋት ነው የተነሳሽው ምንም እንቅልፍ ሊወስደኝ አልቻለም ቻለ ሳስብ ነው ያደርኩት ስለምን ነበር ስታስብ የነበረው ስላሳለፍኩት ነገር ስለ ህይወቴ ስላልኑርኩት ህይወት ስላለፈው ነገር ስላለፈው ህይወቴ መምህርት ነበርኩኝ አንድ ክፍል ያላት ቤት ውስጥ ነበር የምኖረው። ለሀሊል ደብዳቤ ጽፌለት ነበር፣ ለመልክና ለኑሃ አባት ማለት ነው። አሁን ሁሉ ነገር አብቅቷል፣ ሁለተኛ ልታገኝ እንዳትሞክር ብዬ ደብዳቤ ጻፍኩ። ከዛ በኋላ ሀሊል መጣ። ስምሩ ማብራራት አይጠበቅብሽም። ሳልናገረው ደብቄ ስለያዝኩት አልጠፋም እና ቤቴ ሲመጣ በሩን ሰብሮ ነበር የገባው። ያለ እኔ መኖር አትችም እኔም በፍጹም ልትተኛችም፣ ብሎ ጥቃት አደረሰብኝ። ጨርቅ እየሰፋው ነበር እና ሶፋው ላይ መቀስ ነበር። መቀሱን አንስቼ አንገቱ ላይ የተሰካበት ግን አላደረግኩትም። እሱን ለማድረግ ድፍረቷ አልነበረኝ። በሰካበት ኖሮ ምናልባት ህይወቴ አሁን ላይ በጣም የተለየ ይሆን ነበር። ምናልባት እስር ቤት እሆን ነበረ። ምናልባት ኑና መሌክ አሁን ላይ እዚያ አይሆኑም ነበር፣ ወይም ደግሞ ኑና መሌክ ከዚህ የተለየ ህይወት ይኖራቸው ነበር። በጣም ደስ የሚሉ ጥሩ ቤተሰቦች ጋር ያድጉ ነበር። ግን ላደርጎ አልቻልኩም። በጣም ወጣት ነበርኩ አቶ ታሲን ገና ትንሽጌ የነበርኩ ነበርኩ ድፍረቱ አልነበረኝም እንዳለመታደል ሆኖ እኔው ተጠቂ ሆኜ እኔው ነኝ ዋጋ የከፈልኩት ስሙ ያለፈውን ነገር አቅም ኑሮ መቀየር እንችላለን በፍጹም አንችልም ያለፈው አልፏል በቃ የተፈጠረው ነገር የቱንም ያህል ከባድ ቢሆንም የግድ መርሳት አለብን። በጣም ቀላል ነው፣ ይሄንን ከራሴ ነው የተማርኩት። ቢሆንም ግን መርሳት አለብን። ይኸውልሽ አሁን ሄደን ሜሌክ እናመጣታለን። በደንብ ታቅፊያታለሽ፣ ተስፋ ትሰጫታለሽ። ስለ ሜሌክ አስቢ፣ ስለ ልጅሽ ብቻ አስቢ። ሱምሩ እሺ

አባቴ እንደዚህ ያደርጋል ብዬ ማመን አልፈልግም። ያለጠፋሽ ነገር አጥፍተሻል ብዬ ወቅሽሻለሁ። እማ የባክሽን ይቅርታ አድርግ ይለምንሽ፣ አትፍቻ እንዶ። ህይወት እንደዚህ ባትሆን ባታውቅ ምኞቴ ነበረ። ይህን ሰምተ ታሪኬን ባታውቅ ምኞቴ ነው። ማውቃል ነበረ ብምኖ እውነቴም ነው። እኔ ምለ ወንድሜ የተወሳሰበ ነገር አይፈጠርም አይደል? አይ፣ አታስብ። እኔ እንጃ። ብቻ ያ ቢጫ እባብ እየተሯሯጠ ነው ብዬ እያሰብኩኝ ነው። እንደዛ ንምስ እንደዚህ ያለ ነገር ቢያደርግ ኖሮ ማወቅ አይቀርም ነበር። እኔን አታውቀኝም እንዴ? እናንተ እዚህ ጠብቁ፣ አለቃውን ሰላም ብዬ እመጣለሁ። አመሰግናለሁ። የእኔ ልጅ፣ የእኔ ቆንጆ ልጅ። እማዬ፣ የእኔ ውብ እናት፣ አንድ ነገር ልንገርሽ በዚህ ዕድሜ አንቺን እናቴ ብዬ ጠርቼ ደሰታለሁ ብዬ አስቤ አላውቅም ነበር፣ ዕቅዴም አልነበርም። ማለት ልጅ ብሆን ኖሮ እሺ፣ እንዲህ አሁን እኮ ትልቅ ሰው ነኝ። እንደዛ ብሎ መጥራት በጣም አስፈላጊው። ልጅ እያለች ነው። በጣም ተሳስቻለሁ። አሁንም በቂ ጊዜ አለን። እድሜ ምንም ያህል ቢሆን፣ አየ አሁን አንቺን እናቴ ብሎ መጥራት ያው በቃ እንዴት አላደግ እንዴት ብዬ ልንገርሽ? በቃ ወፎች ውስጤ እየበረሩ የሆነ ሰላም እየሰጡ ነው የሚመስለኝ። ማ እውነቴ ነው። የኔ ውድ፣ የኔ ውድ ልጅ፣ የኔ ውብናት፣ የእናትነት ጠረንሽ ናፍቆኛል። እንኳን ደስ አለሽ። አመሰግናለሁ። መሊክ፣ ወንድሜ። የኔ ውድ እህት፣ ደህና ነሽ አይደለ? ደህና ነኝ፣ ደህና ነኝ፣ አታስብ ወንድሜ። ተመልከች፣ ላንቺን ያመጧት። መሊክ፣ እማዬ እናትኤ እንዴት ነሽ ውዴ እንኳን ለዚህ ያበቃሽ የኔ ልጅ አሜን አመሰግናለሁ አመሰግናለሁ ኔ፣ ቆንጅ ለች፣ ደናነሽ ደና ነኝ፣ ደና ነኝ። አንቺ አብረሽን እስካለች ድረስ ደግሞ ደና ሆናለው። እንኳን ወንድሜ በጣም አመሰግናለሁ። ፈጣሪ ባርከ ዳግመኛ መቼም ትቻችሁ አልሄድም። እሺ፣ ከዚህ በኋላ ልጥቀማችሁ ማልጥቀማችሁ ብቻ አላውቅም፣ ግን እኔ ብቻ አብረሽን ብቻ ሆኚ። እሱ በራሱ ለእኛ በቂያችሁ ነው። እሱ ነው የምንፈልገው፣ የእኔ ውዶች። ወንድሜ ጓዶች በሉ ይህን ነገር ቤታችን ሄደን ብንቀጥለውስ? እኔ በጣም በርዶኛል፣ በጣም ነው የበረደኝ። አብራ ልትመጣ ነው? ቡድኑ አሁን ተሞልቷል። እንኳን ወደ ቡድኑ በደህና መጣች። ቅር ስላላችሁ ያመሰግናል። እንሂድ በቃ። አምላኬው፣ እንዴት ይሄ ይሆናል? እንዴት ነው ይህ የሚሆነው? ፈጣሪው፣ የልጄ እናት ነች። የልጄ እናት መልክ ናት። ከዚህ በኋላ ፍቅር ውስጥ መሆን አልፈልግም። ላፍቅራት አልፈልግም። አምላኬው፣ እባክ እርዳኝ። የባክ መውጫውን መንገድ አሳየኝ። የባክ ይበቃል፣ በቃኝ። እባክህ ይበቃል። መሌክን ማፍቀር አልፈልግም። ስለ መሌክ ማሰብ አልፈልግም። ከዚህ በኋላ አልፈልገውም። ይህንን ፍቅር ከውስጥ ያውጣልኝ። ይበቃ ይበቃኛል። በል በደንብ መሰለኝ። ኦህ ወንድሜ ታያሲን የሚገርም ነገር ነው የሰራው። በጣም ጥሩ ነው። በጣም ጥሩ ነው እ ቁርስና ምሳ እንዴት ነው ታዲያ? ወደ ምጣር ጥብስ እንሄዳለን። ግን ይሄ የተሻለ ነው የሚሆነው አይደለም? አዎ አዎ፣ ይሄ በጣም የተሻለ ነው የሚሆነው። ይሄ በጣም ጥሩ ነው። መቋቋም አልችልም። አቶ ታሲ ነው በጣም ቆንጆ። አዎ፣ አዎ፣ በሉ በሉ፣ በሉን፣ ጀምር ወንድሜ። እነዚህ የስጋ ቤት ጥብሶች ናቸው? አይ፣ እነዚህ ከስጋ ቤት አይደሉም። የሚመጡበት ቦታ አለ። የስጋ ቤቱ ትንሽ ተለቅ ያለ ነው። ይሄን ሰራችሁ? እኔ አልሰራሁትም። ነው እናታችሁ ናት የሰራችው። አማየ ምርሽ ነው። ልጆቼ፣ ለመጀመሪያ ጊዜ ቤቱ ስለተገናኘን ልስራ ብዬ ነው። በሉ ልጆች፣ የእናታችሁን ጥብስን ሞክረው፣ ትኩሱን እናንሳ፣ እንውሰድ። አዎ፣ ውሰድ፣ ውሰድ፣ ውሰድ

አቶ እና ወይዘሮ የሚለው መጠሪያ ስምንትዋል። አንድ ጣራ ስር እየኖርን ነው። ፈጣሪ መስገን። እውነቴ ነው የምላችሁ። በጣም ደስ የሚል ነገር እኮ ነው። እስቲ እናት የምትሰራውን ጥብስ ጣም ካለውኒ ልክ የእናት አይነት ጣምን ያለው ንገረኝ እስቲ። ይገርማችኋል። እናቴ ጥብስ የሚባል ነገር ሰርታልኝ አታውቀው ነበር። በጣም ቆንጆ ነው። ወይዘሮ ስሙ ድንቅ ነው። በጣም ደስ ይላል። በጣም ቆንጆ ነው። የተባረከ የሆነለት አሴ ነው። እውነት ይህን ማመን አልችልም። እንዴት ነው መሌክ ከእስር ቤት የምትወጣውና በነፃነት የምትንቀሳቀሰው? ማለት ቢያንስ የሆነ ሰው ጭንቅላቱ በትክክል ሊሰራ ይገባል። ጂያንን እርሳው፣ እርሳው፣ እሱን ተወ። አንተም ብትሆን ልታስቆሞ አልቻልክም። ያውኔ ላስቆሞ አልቻልኩም። ምን ምን ማድረግ እችላለሁ ወንድሜ? ልጅቷ ቢያንስ ለሀያ ዓመታት ቢያንስ ለሀያ ዓመታት እዛ መቆየት ነበረባት። በዛ ሃያ ዓመት ውስጥ ምን ይፈጠር ነበር? ታሲንን ማስወገድ እንችል ነበር። ኑህንም እንገለው ነበር። ለምንድን ነው እኔን እየወቀስሽኛለሽ? ህክመት ለምንድነው እኔን የምትወቅሽኝ? መቼም ለልጄ በጣም ጥሩ አድርገሃል ብዬ አላስጨበጨብኩለት አይደል እንዴ። ልጄ ፍቅር ውስጥ ነው አይታይሽም እንዴ? ያችኝ ተራ ልጅ አሁንም ድረስ ያፈቅራታል ነው ምልሽ። እንግዲህ ስለ አንዳንድ ሰዎች ምርጫ ምንም መከራከር አልችልም፣ ግን ይሄ ምንም ስሜት ራሱ የሚሰጥ ነገር አይደለም። ሴቪ ላይ የሌላት እሷ ምን ቢኖራት ነው? አልገባኝም ሴቪላይ ምርጥ ሴት ናት። ውበት ከተባለ ቆንጆ ናት። ክብር ከተባለም የተከበረች ሴት ናት። ቆይ ታዲያ ወንድሜ እንዴት ነው ይሄ ልጅ እንደዚህ ሊታወር የቻለው? እና ልጅሽ ከጂሃን ፍቅር ይዟታል። እንደዛ ነው አይደለም? እሳትና ጭድ እንዳይገናኙ ለማድረግ ስንል የምንችለውን ሁሉ ያደረግን ቢሆንም ነገር ግን በፍጹም አልሆነም፣ አልሰራም። ምን ማድረግ ይችላል? ወይ ምን ተፈጠረ? አስረዳኝ እስኪ። ለጃን ሁሉንም ነገር ነግረህ በወርቅ ሳህን ነው እንደሰጠው። ስለዚህ ከዚህ በኋላ ስለአንተ ግድ የለውም፣ በጭራሽም አይኖረውም። ለዛም ነው እኔ እናንተ አብረን መጣመር ያለብን እጅ መስጠት የሌለብን ተረዳኝ አይደል መሌክ በድጋሚ የጂሃንን ጭንቅላ ካሳመነችው ያበቃልና ከዚህ ቤት እንባረራለን እና መሌክ የዚህ ቤት ባለቤት ትሆናለች በፍጹም አይሆኑም አሁን በትክክል ይሆናል ይሄን ሙሉ ጊዜ ስታገል የነበረው ለምንድን ነው ለምንድን ነው የምታገለው ለእነዚህ ሰዎች ብዬ ነው አሁን ልታለቅሽ ነው እንዴ አሁን አልቅሳለሁ ምን ነው ክልክል ነው እንዴ? ክልክል ነው ግን እኮ በደስታ ብዛት ነው የማለቅ ሰው። እንደዛ ከሆንማ በደንብ አልቅሽ። ሁላችሁንም ላመሰግናችሁ ፈልጋለሁ። አቶ ታህሴንን አመሰግናለሁ። ዛሬ እዚህ ጠረጴዛ ላይ መቀመጥ ሽያለሁ። እውነቴን ነው ከልቤ በጣም ነው ማመሰግንህ። እኔን ማመስገን አያስፈልግም ልነግርሽ የምችለው ነገር ሁሌም እነዚህ መንታ ልጆች ለእኔ ልክ እንደ ወንድሜና እንደ እህቴ ናቸው። እና አንቺም እናታቸው ስሆንሽ ከዚህ በኋላ አንቺም የቤተሰባችን አካል ነሽ ማለት ነው። ይኸው ነው በቃ። በለው በለው። አመሰግናለሁ ወንድሜ። እሱ ብቻ ሳይሆን ከዛም በላይ ነው። እሺ፣ እሺ በሉ አሁን እንብላ እንጠጣ። መልክ፣ የእኔ ውድ ልጅ፣ ታስታውሻለሽ? ስሜን ያወጣሽልኝ አንቺ ነሽ ብለሽኝ ነበር። አስታውሳለሁ። አያታችን የነገረችን እንደዛ ነው። ምን እናርግ ግን፣ እኔ አላወጣውልሽም። ይህን ውድ ልጅ አያትሽ ናት ይህንን ቆንጆ ስም ያወጣችልሽ። ለኑህም እንደዛው እኔ እንጃ ብቻ አላውቅም። ህይወት ሁለት መንታዎችን ሰታሻለች። አንደኛው እንደ ነብዩ ኑህ አልሽው። ከዛ ሴቷ ልጅሽ ስታያት ደግሞ እንደ መልአክ ቆንጆ ሆና ስለተወለደች ልቧም ንጹሕ ስለሆነ በቃ ስማ መልክ ይሁን ያልሽ ነበር የመሰለኝ በዛ ምክንያት የሰየም ሽን ነበር ይመሰለኝ። እና አያታችን ሌላ ያለችው ነገር ቢኖር እናታችሁ ለሀብታም ሰው ብላ ጥላችሁ ሄዳለች ብላ ነበር። እንደዛ ነው ያለችው። ግን ደግሞ በተመሳሳይ አባታችሁ እናታችሁን በጣም ያሰቃያታል። ስለዚህ መቋቋም ስላቃታት ነው ጥላችሁ ሄደችው ብላ ነግራናለች። አስታውሳለሁ። እንደዛ ብላችኋለች ማለቴ ስለ እኔ መጥፎ ነገር አልነገረቻችሁም? አይ ማለቴ መጥፎ ነገር አላለችም። ይህን ብቻ ነው የተናገረ ማለቴ። ሲጀምር ምን መጥፎ የሚወራ ነገር እኮ የለውም። እንደዚህ ያለ ነገር ቢኖር ኖሩ ሄዳችሁ እናታችሁን ፈልጉ አትለንም ነበር። አያታችሁ በጣም ጥሩ ሰው ነበረች። በእርግጥ መልካምነቷን ስለማውቅ ነበረ እሷ ጋር ጥያችሁ የሄድኩት። ምክንያቱም በደንብ እንደምንትንከባከባችሁ አውቅ ነበር። ሁሉንም ነገር እነግራታለሁ አባታችሁ ያደረገኝን ሁሉንም ነገር እንዴት? አያቴ የሁሉንም ነገር ታውቅ ነበር? አዎ ታውቅ ነበር። ስለዚህ ለዛ ነው ማለት ነው አያታችን፣ ሂዱና እናታችሁን ፈልጓት ታሪኩንም እሷ ተነግራችኋለች አለችን። አምላኩ የሚገርም ነው ምን እንደተፈጠረ። በጣም ብዙ ነገሮች ሳናውቅ ነው ያደግነው። በጣም ይገርማል ያን ሁላ ጊዜ በውስጥሽ ምን አይነት ነገር ነበር ያሹ በጊዜው? እሺ ታዲያ ይህን ሁሉ ነገር ለአያታችን ስትነግሪያት ምንድን ነበር ያለችሽ? ንግሪኝ እስኪ። በጣም ልቧ ተሰብሮና አዝና አስና ነበር፣ ግን ልጄ ለምንድነው እንደዚህ ያደረገች ብላ አልጠየቀችኝም። ልጇን በደንብ ነበር የምታውቀው። አቅፋኝ አለቀሰች። ከዛ በደንብ ተላቀሰን፣ በቃ ተለያየን። ይሄን የትፈጥ አያቴ ምንም ነገር አላልችንም። ሌላ ልጅ ስለመውለድሽ ወይም ስላለመውለድሽ እንዲሁም ሌላ ትዳር ስለመያዝሽ አልነገረችንም። አዎ ቤቴ ላንቺ ክፍት ነው ብላኝ ነበር። ያው ግን እኔ መቆየት አልቻልኩም፣ ወደ ሌላ ቦታ ሄድኩኝ ከከተማ ውጭ ያለች አንድ ጓደኛ ቤት በእንግድነት አሁን አብቅቷል። አብቅቷል እናቴ፣ የኔ ልጅ አሁን እዚህ ጋር ተጨኘዋለሁ። ከዛ አስቀጥሎ ምንድን ነው የምናደርግ? እዚህ ጋር በጣትሽ እንደዚህ ስትነኪው ወደ ቀድሞ ገጽ ይመለስልሻል። ስለዚህ እንደዛ አድርጌ። ውይ ይሄ ግን ለእኔ ከባድ ስራ ነው የሆነብኝ። አይ ትለምጂዋለሽ። እሺ፣ አደረግኩት። በጣም ጥሩ ነው እህት ሚያየት። በቃ አንቺ ምንም ጥሩ ነገር ካፍሽ አይወጣም አደለ? ምን ተፈጠረ ደግሞ? ምን እየተካሄደ ነው? ያቺ የልጅ ልጅሽ አለች አደለ? ተለቃለች አቃቤ ሕጉ ነፃ አድርጓታል። ያቺን ነብሰ ገዳይ ምን ነው መሊክን ለቀቋት እንዴ? ታለቃለች የእኛ ውዱ ብሉ ጂያን ለምን እንደሆነ አላውቅም ግን አቃቤ ህግ ጋር ሄዶ ውሸቴን ነው እሷ ላይ መሰከርኩት መሌክ አይደለችም የተኮሰችብኝ ብሎ ተናገረ አየሽ እፍረተቢስ ስለ ባልሽ ነው እያወራ ያለሁት የሰው ልጅ ክብር ሊኖረው ይገባል አይደለም ትንሽም እንኳ ቢሆን ስለ ሴትነት ክብር አንች እንደ የምታስተምሪኝ ልክ ነሽ። አዎ፣ እሺ፣ በእርግጠኝነት ልክ እንደ እናት አይደል። በጣም ጥሩ ተመልከች። አንደኛ እኔ ጃንን በጭራሽ አልወደውም፣ ሁለተኛ ደግሞ ምንም ግድ የለኝም፣ ሶስተኛ ደግሞ እንሁን በጣም እወደዋለሁ። ይህንን ጉዳይ ሺ ጊዜ እነግርሽ ነበር አይደል? ግን አክስቴን ያየት ባለችበት አልተናገርኩም መሰለኝ።